አሰላሙ አሌይኩም ወረህማቱላይ ወበረካቱ፣ እንዴት ናቸው? ሁሉ ሰላም ሁሉ አማን አልሐምዱሊላህ። እና ከብዙ ቆይታዎች በኋላ ዛሬ መጥቻለው። ዛሬ የመጣውበት ደግሞ ከሌላው ጊዜ ትንሽ ለየት ባለ መልኩ ነው። እሱ ምንድነው? አልሐምዱሊላህ የራሴን ሱቅ ከፍቻለው። ከዚህ በፊት ትእዛዝ ተቀብዬ ከአዲስ አበባ አምጥቼ ማደርስላቸው የነበሩ ማቴሪያሎችን ወይም ታጀራ ላይ ከሆነ ሱቅ ላይ አንስቼ ማደርስላቸው የነበሩ እቃዎችን አሁን ሁሉንም እቃዎች የራሴ ሱቅ ከፍቼ በራሴ ሱቅ ይገኛሉ ማለት ነው። ከነዛም ውስጥ ጀለቢያዎች፣ ሰዓቶች፣ ሽቶች ሁሉም በብዛት በሚባል መልኩ እና ስሊፐሮችም፣ መዝገጃዎች፣ አይማይሞች ወይም ጥምጣም ኮፍያዎች፣ ሁሉም አንድ ሱቅ ላይ እኔ ሱቅ ላይ ይገኛል ማለት ነው እና በዚሁ አጋጣሚ ሱቄን መርቁልኝ በብዛት አለ። ሽቶ በብዛት ጀለቢያዎችም እንደዛው። ከዚህ በፊት እቃ የምታዙ የነበሩ ሰዎች ለወንድማችሁ፣ ለባሎቻችሁም፣ ለዘመዶቻችሁም ለምትፈልጉ ሰው ስጦታ አድርስላቸዋለሁ። ሱቄን ድረስ ደግሞ መምጣት የምትፈልጉ ከሆነ ቡታጀራ በተለምዶ ሶርሴ ሰፈር ተብሎ የሚጠራው ቦታ እንግዲህ ያደግኩበት ሰፈር ነው 17 ዓመት ምናምን አካባቢ የኖርኩበት ሰፈር ነው ማለት ነው። እዛ አካባቢ ነው ሱቄን የከፈትኩት። አድራሻው መታጀራ ሶርስ ሲሰፈር ሙክታር ሱቅ ብላችሁ ብትመጡ ማንም ሰው ያሳያቸዋል ማለት ነው። ባናር መንገድ ላይ ራሱ ባናር አለ። እሱን አንብባችሁ መምጣት ትችላላችሁ። እና ሱቄን መርቁልኝ ላለው በዚህ አጋጣሚ እላቸዋለሁ። እንግዲህ እንደምትመለከቱት በተቸረኛ አከል ሱቄን ሞላ ለማድረግ ሞክር ያለው በጣም ብዙ ጀለቢያዎች አሉ። ብዙ አይነት በውስጥ መስመርም በቴሌግራም በዋትሳፕ እንደሌላ ጉዞ በተለመደው ቦታ ብትመጡ አሳያቸዋል የመጀመሪያ ስራ አይደል አለቀኩም። በእርግጥ ኦንላይን ላይ ማድረስላችሁ ይሄኛው ተጨማሪ ኖሮን የራሴ ሱቅ የምለው ነው እንትን ያልኩት ማለት ነው እና ለጓደኞቻችሁ እኔ ለማበረታታት የምትፈልጉ የኔን ውጤት ማየት የምትፈልጉ ሰዎች ሼር አርጉት። አንዳንድ እቃ ቃ መግዛት ግድላቸዋል መርቃት ነው ያው ሱቅ ሲከፈት እናንተ ልታበረታቱን ይገባል ማለት ነው። ለስጦታ የምትፈልጉ ሰዎች ሰዓቶችን በብዛት አስገብቻለሁ ከአነስተኛ እስከ ውድ የሚባሉ ሰዓቶችን፣ ሽቶች፣ ጀለቢያዎችን ሁሉም በደረጃው ነው ያስገባሁት እና የምትፈልጉ ሰዓት በውስጥ በፎቶ እልክላቸዋለሁ ጀለቢያዎችንም እ እዚ ጋር የምታዩት መምረት ትችላላችሁ ማለት ነው። ወደ ቡታጀራ ወደ ሰልጢ ወራቤ፣ ቆሼ፣ ወደ ዝዋይ፣ አዲስ አበባ፣ ወልቂጤ፣ ሀላባ፣ ሆሳና ሁሉም ቦታዎች በተቻለ ያክል ለማድረስ እየሞከርኩ ነው። ከዚህ በፊትም ቪዲዮ አልሰራውም እንጂ ለዩቲዩብ፣ በእርግጥ ከከፈቱ ወደ አንድ አንድ ወር አካባቢ ይሆናል ማለት ነው፣ ሱቁን ከከፈትኩኝ እያደረስኩ ነው። በቲክቶክ በተለይ አንዳንድ አጠር ያሉ ቪዲዮችን እየለቀኩ ነው። ቲክቶክን ላይ ገብታችሁ ሙክታር ጀለቢያ ቤት ሰዓት ቤት ብላችሁ ብትገቡ ታገኙኛላችሁ ማለት ነው። እና ሰብስክራይብ ሼር ማድረጋችሁን አተርሱ እያልኩኝ እነዚህ ያው የምታያቸው ኦሪጅናል ሽቶዎች እስከ 3000 ያሉ ሽቶዎች ናቸው፣ 2500 ያሉ ሽቶዎች ናቸው። በርግ ሽቶ ከ250 ብር ጀምሮ እስከ 3500 እስከ 5000 ያሉ ሽቶዎች አሉ፣ አስገብቻለሁ። ሰዓቶችም ኖርማል አነስ ከሚል ሰዓት አንስቼ እስከ 5000 እስከ 6000 ያሉ ሰዓቶችም አሉኝ ማለት ነው። አውቶማቲክ፣ ማኑዋል፣ ውሃ ማይገባባቸው ሁሉም ሰዓቶች አሉ። ባለብሉቱዝ ሰዓቶች አሉኝ። ከስልክ ጋር ኮኔክት አርጋችሁ የምትጠቀሙባቸው ሰዓቶች አሉኝ። ሁሉም አለ ማለት ይቻላል። ኢንሻአላህ ለወደፊት ደግሞ የበለጠ እናረጋለን። አሁንም ሁሉም ነገር አለኝ ብዬ ተስፋ አደርጋለሁ። ከመጣችሁ ምንም የምታጡት ነገር የለም ማለት ነው። እነዚህ ጀለቢያዎች እንግዲህ የምታያቸው ጀለቢያ ከ2000 ያዋቂ ከ2600 ብር ጀምሮ አለኝ በምትፈልጉት ዲዛይን ያካራል 2600 ጀምሮ አለኝ። እንደዚህ መዝገጃዎችም በአራት አይነት ደረጃ አስገብቻለሁ። አራት አይነት አለኝ። እነዚህ ትልልቆች የቻይናዎች አሉኝ፣ የቱርክ በኦርጅናሉ አለኝ። እንደገና ኖርማል የቱርክ ሆኖ አንድ ሰው የሚያሰግዱ አሉ፣ ሁለት ሰው የሚያሰግዱ አሉ። እነሱም ከሰባት መቶ ከስምንት መቶ አንስቶ እስከ 1500 ያሉ መዝገጃዎች አሉኝ ማለት ነው። ሰዓትም እንደዛው ሰዓት በጣም ኦሪጂናል ሰዓቶች የሚባሉት ከ2000 ብር አንስቶ እንደዛው አለኝ ብያቸዋለው። ሚቀንስም አለ፣ ኖርማን ሰዓቶችም አሉ። ሰው በፍላጎቱ የሚፈልገውን ሰዓት ማቶ መውረጥ ይችላል እላቸዋለው። እንግዲህ የኛው ባናር ካያችሁት መንገድ ላይ የኔ ሱቅ ነው፣ ውጭም ላይ አለ። እኛው ሱቁ በእርግጥ ሱቅ ውስጥ ነው። ኖርማል አስፋልት ላይ ራሱ ባናሮች አሉ፣ ዘጋ የተሰየ እንትን ያሉ ስቲከሮች አሉ የተሰቀሉ መንገድ ዳይ ራሱት ማግኘት ትችላላችሁ ማለት ነው። ይሄንን ይመስላል ምን የምትፈልጉት ዲዛይን እና ከለር ሁሉንም ይጀምር ይችላል። ስሊፐሮች እንደምታዩት በጣም ኦሪጅናል ስሊፐሮች አሉ። የውጭ ያገር ውስጥም ያገር ውስጥ ያለውንም ያገር ውስጥም የውጭም ሀገር ስሊፐሮች አሉ። በጣም ያማምሩ አሉ ማለት ነው። ከልጆች ጀምሮ ጀለቢያ በነገራችን ላይ ከልጆች ጀምሮ ነው ያለኝ የልጆችም አሉ። ኮፍያዎቹ እንደምታያቸው በጣም ብዙ ዲዛይንና ሞዴል አላቸው። በተለያዩ አይነት የተሰሩ ኮፍያዎች አሉኝ። የአባቶች፣ የወጣቶች የሚሆኑ ሁሉም አለኝ። ጥምጣሞችም እንደዛ አሉ። ኦሪጂናሎች አልጀዚራ የሚባሉት ኦሪጂናሎችም አሉ። ሁለተኛዎችም አሉ። አንደኛ ምናልባት ዋጋ ግልጽ ለማድረግ ያህል ነው። እዚህ ጋ አንደኛው እስከ አንድ ሺ አምስት መቶ ብር ነው። አልጀዚራ የሚባሉት በቀዩ ማለት ነው። ለምሳሌ አሻንጉሌቶ ላይ ተሰቅሎ ያያችሁት ኦሪጂናሉ 1500 ነው። ሁለተኛው እስከ 800 ብር እስከ 900 ብር ያሉ አሉ። በሌላ ማይነት ደግሞ ደሞ 800 ምናምን በጣም ብዙ ከለር አለኝ እዚህ ጋር ማሳየት ስለማይመች ነው እንጂ ብዙ አለኝ። ኮፊያዎቹ እነዚህ አሁን የምታያቸው ጓደኛ እያሳያቸው ነው። ኮፊያቹም እነዚህ ኦሪጅናል ኮፊያዎች አሉ። ከ200 ብር አንስቶ እስከ 500 ብር ያሉ ኮፊያዎች አሉ። ምርጥ ኦሪጅናል ኮፊያዎች ናቸው። መቷችሁ የምትፈልጉት መምረጥ ትችላላችሁ። ለኢድ ለአረፋ ደግሞ ቀደም ብዬ ያለቀኩት ትእዛዝ እቀበላቸዋለሁ፣ በፍጥነት አደርስላቸዋለሁ። ከዚህ በፊትም እርግጥ በፍጥነት ነው ማደርሰ አሁን ደግሞ ሱቅ ለራሴ ላይ ስላለ ደግሞ በአንድ ቀን አደርስላቸዋለሁ። እነዚህ የምታያቸው ጀለቢያዎች ያልተፈቱ ጀለቢያዎች ናቸው፣ አዲስ የገቡ ናቸው። ተመልከቷቸው። በጣም ጽድት ያሉ ጀለቢያዎች ናቸው። ተመልከቱ ምርጥ ምርጥ ጀለቢያዎች አሉኝ ማለት ነው ተመልከቱ። አረዋን የሚባሉ ምርጥ ጀለቢያዎች ናቸው። ሳይዝ ያዋቂ፣ ወጣቶች ለሁሉም የሚሆኑ በምትፈልጉት ሳይዝና ከለር አሉኝ ማለት ነው ተመልከቱ። እንግዲህ እየቀረስ ያለሁት እኔ ነኝ፣ የሚያሳየው ደግሞ ጓደኛዬ ነው። ትንሽ ውፍረት እያስቸገረኝ እያንቀጠቀ እጅን በስርአቱ መያዝ አልቻልኩም። የወፍራን ሰው ችግር ትረዳላቸው ብዬ ተስፋ አደርጋለሁ። አልሀረማይን ጀለቢያዎች አሉ ተመልከቷቸው። ያሆነቹ እነዚህ በጣም ጽድት ያሉ ጀለቢያዎች ናቸው። በጣም ኦሪጂናል ጀለቢያዎች ናቸው። በነገራችን ላይ የቤቱ ስፔሻል የሚባሉት ናቸው። ለጊዜው ለሌላ ጊዜ ጨምር አድርገን፣ እነዚህ ሽቶች በጣም ምርጥ ሽቶች ናቸው፣ ሀቂቃ በጣም ምርጥ የሚባሉት በአሁኑ ሰዓት ኢትዮጵያ ውስጥ ታዋቂ ከሆኑ ሽቶዎች ውስጥ እነዚህ ናቸው። እስከ 2600 ብር ናቸው። ሽቶ የአሁኑ ሽቶ እስከ 3000 ብር የሚሸጡ ናቸው። እንግዲህ ደንበኛ ለማቅረብ ያህል እኔ ቀነስ አረጋለሁ፣ ለጊዜው ማለት ነው። እንግዲህ የአየር ሲበረግድ ነው የሚባለው፣ እዛኔ ጨምራለሁ። ላሁን ግን ቀነስ አረጋለሁ። እውነቱ መናገር ይሻለ። ያው እነዚህ ጀለቢያዎች በጣም ምርጥ ጀለቢያዎች አሉ። ተመልከቱ። እነዚህ ብዙ ከለር አላቸው። አሁን እነዚህ ብዙ ከለሮች አሉት። ሳይዝም እንደዛለ እኔ ጋር መታችሁ ምንም የምታጡት ነገር የለም። እነዚህ ሞሮኮች የልጆች ሞሮኮ የምትፈልግ የሞሮኮ ቀሚስ የሚባሉት የምትፈልጉ እነሱ ናቸው። እነዚህ ነጭ አለጃቸው በላስቲክ የተሰሩ አይነት ጀለቢያዎች ናቸው ማለት ነው። ተመልከቱ ሽቶዎች ቦትሩም የመሳሰሉት ቪክተሪ ሸክ አሳድ። አሁን እነዚህ ከሳቪ ተጠግብ ያለችው አሳድ የምትለው በጣም ምርጡ ሽቶ ናት። ሄረድ እሷ ምርጥ ናት። ብቻ እኔ ጋር መታችሁ ምንም መጥፎ ሽቶ አታገኙም፣ ደረጃ አላቸው። እና ኤምፒኤም አለ በጣም ሆትሩምም የመሳሰሉት ሁላቸውም አሉ ማለት ነው። እኔ ጋር መታችሁ የምትወጪው አምሮክ ዜሮ አንድ አለ ዘምዘም አለ ዘምዘም አለ ቡን አለ ብሉ አለ ሳፌጅ አለ ሁሉም እኔ ጋር አለ ማለት ነው። ስሊፐሮችም እንደምታያቸው በጣም ጽድት ጽድት ያሉ ስሊፐሮች ናቸው ያስገባሁት። መታች ጀለቢያውም፣ ሰዓቱም፣ ሽቶም ሁሉም ሳደክም የትም ሳደክሙ አንድ ቦታ ላይ ማንስታችሁ ትሄዳላችሁ። ቶልቦክስ ሚላል በጣም ጽድት ያለ ነው ቶልቦክስ ሚሉት ኦርጂናል አሉ እስከ ሁለት ሺ ምናምን ያሉት ጽድት ያሉ ናቸው። ይህ ፊት ለፊት የሚንቀሳቀሰው ጓደኛዬ ነው። ጦጣ እያየ ነው። በጣም ምርጥ በወደው ጓደኛዬ ነው። በነገራችን ላይ አላህ በመሀላችን ጠላት ያወጣልንና የበለጠ ጠንካራ እንድንሆን ያርገን ማለት ነው። በጣም ምርጥ ብስት ጓደኛ ነው። ሀቅ ለመናገር አራት አመት ምናምን ከአራት አመት በላይ ነው። በቃ ምርጥ ከወንድም የምንም ለይቼ ማላ ምርጥ ጓደኛዬ ነው ምስጥረኛ ነው ሀቂቃ በዚህ አጋጣሚ ፍቅሬ ለግለጽለት ብዬ ነው ኦኬ በጣም ምርጥ ያለ ቀባውን ሰዓት ሐቀ ለመናገር እንደዚህ አይነት ጓደኛ በራሱ ማግኘት በጣም ከባድ ነው የልብ ሰው በአሁን ሰዓት አስመስሳው አስመስሳ የጥቅም ሰው በሆነ በታይም እንደዚህ ምርጥ ጓደኛ ማግኘት በጣም ከባድ ነው ብቻ አልহামዱሊላህ አንዳንዴ አንድ ሲወደን ምርጥ ጓደኛ ይሰጠናል ማለት ነውእና ያው ሚያሳየኝ ልጅ ምርጥ ጓደኛዬ ነው እነዚህ የየመን ጥምጣሞች የሚባሉት ናቸው። በከለር አሉኝ ምርጥ ምርጥ በከለር አሉኝ ማለት ነው። የየመን ጥምጣሞች የሚባሉት ናቸው እና ያው ከለር አላቸው። እነዚህ ደግሞ የአባቶች ፎጣ በምትፈልጉ፣ ወደ አስራ አምስት አይነት ከለር አለኝ። የአባቶች ጥምጣም የማን ነው እንትን ፎጣ ሻል የሚባል በተለምዶ ሻል ተብለው የሚጠሩት ማለት ነው። በጣም ብዙ አይነት ካለር አስገብቻለሁ አሉኝ ማለት ነው። እንደው እስላማዊ መጽሐፎችም አሉ። እስላማዊ መጽሐፎች ብዙ አሉኝ በምትፈልጉት መጠን መታችሁ። የትርጉም መጽሐፎች አሉኝ መታቸው መብረት ትችላላችሁ። አሁን እነዚህ ጥምጣሞች ቅድም የነገርኳችሁን ከ900 ብር አንስቶ እስከ 1500 በኦሪጂናሉ አለኝ። እነዚህ 800፣ 700፣ 900 የሚሸጡ ጥምጣሞች ናቸው። ብዙ አይነት አላቸው እነዚህ ይሄን ይመስላል። እነዚህ መዝገጃዎችን ቅድም ነግሬያቸዋለሁ፣ ደረጃ ያላቸው ብያቸዋለሁ፣ ከትንሽ እስከ ትልቅ ማለት ነው። እና ለዛሬ እዚህ ላይ ላብቃ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሼር አርጉ፣ ሼር ማድረግን አትርሱ።